ይሄን መልመጃ እስቲ አብረን እንስራ። ምንድን ነው የሚለው? ይሄ ከዚህ በታች ከዚህ በታች ላሉት ከዚህ በታች ካሉት ምልክቶች ውስጥ የባዶ ስብስብ ምልክት የትኛው ነው? የፋይ ምልክት የትኛው ነው? ይሄን ባዶ ስብስብ ነው፣ ይሄን ባዶ ስብስብ ነው። ይሄ አይደለም፣ ምክንያቱም ባዶ ስብስብ ውስጥ የግሪክ ሌተር ፋይ አለች። እዚህ ጋር ደግሞ ባዶ እንትን፣ ይሄ ደግሞ ዜሮን ይዟል። ይሄ በቃ ይሄ አሁን እንዳትሸወዱ እሺ። ይሄ ባዶ አይደለም፣ ባዶ ከሆነ ምንም አይደለም ምናምን ብላችሁ እንዳትሸወዱ። እዚህ ጋር የግሪክ ሌተር የያዘው እንደዚኛው ሳይሆን ይሄና ይሄ ትርጉሙ ይለያያል። ይሄ የባዶ ስብስብ ምልክት ነው፣ ግን ይሄ የራሱ ምልክቱ እዚህ ስብስብ ውስጥ ገባ። ስለዚህ ይሄ አይሆንም፣ ይሄ አይሆንም፣ ይሄም አይሆንም። ሁለቱ ናቸው የሚሆኑት ማለት ነው። ከዚህ በታች ያሉት ስብስቦች እያንዳንዳቸው ስንት አባላት አሏቸው ይላል። አሁን እንቁጠራ። ከዚህ በታች ያሉት ስብስቦች እያንዳንዳቸው አሁን ይሄ ስንት አባል አለው? አንድ። በቃ ስለዚህ የስብስብ አሁን እዚህ ጋር የስብስብ ወ ብዛት ስንት ነው ማለት ነው? አንድ። እዚህ ጋርስ የስብስብ ቀ ብዛት ስንት ነው? እንቁጠራ። አንድ፣ ሁለት፣ ሶስት፣ አራት። ስለዚህ ስንት ሆነ ማለት ነው? አራት። እዚህ ጋርስ የስብስብ ሐመር ውሃ ብዛት ስንት ነው? እንቁጠራ ከዜሮ እስከ አስር ከሆነ 11 ነው የሚሆነው አይደል፣ አስራ አንድ እዚህ ጋር የአምስት ጊዜ ቤት ነው። ከዚህ በፊት አይተናል አይደል? ይሄንን ነገር ለምሳሌ ይሄ አምስት ሲባዛ በአንድ ነው፣ ይሄ በሁለት ነው። የአምስት ጊዜ ቤት ስለሆነ በሁለት አምስት፣ በሦስት አምስት፣ በአራት አምስት፣ በሃያ ነው። ስለዚህ ምን ይሆናል ማለት ነው የስብስብ ተ የአባላት ብዛት ሃያ ይሆናል። ከዚህ ጋር የስብስብ ቸ ደግሞ የአባላት ብዛት ምንድን ነው የሚሆነው? ባዶ ስብስብ ስለሆነ ዜሮ ነው የሚሆነው ማለት ነው። ከዚህ በታች ካሉት ስብስቦች ውስጥ አላቂ ስብስብ የትኞቹ ናቸው ይላል። አላቂ ስብስብ የትኞቹ ናቸው? አላቂ የሆኑት አልቆቢስ ስብስቦች የትኞቹ? አሁን አላቂ እና አልቆቢስ ነው አላቂ ከሆነ በቃ ግልጽ ነው። አባላቱ ተቆጥሮ ያልቃል ወይም ተዘርዝሮ ያልቃል። አልቆ ቢስ ከተባለ ደግሞ የሆነ ይጀምራል አያልቅም። ምን ይላል? በዓለም ላይ የሚገኙ የሀገራት ስብስብ አዎ፣ በትክክለኛ አናውቅም። አሁን ዛሬ ላይ ያለውን አናውቅም፣ ወይ ደግሞ ኢንተርኔት እንጠይቅ እናውቃለን እንጂ ይሄ ትክክል ነው አሁን። ምክንያቱም ሀገራት ይገነጣጠላሉ፣ አንዱ ሀገር ሁለት ሶስት ቦታ ይከፈላል፣ ምናምን ፖለቲካ ሊሆን ይሄ፣ የዓለም ጦርነት ራሱ ምንድን ነው ሁሉ ነገር ጦርነት። አሁን ምንድን ነው ሀገራት አንዱ አንዱን ለመዋጥ ወይም ደግሞ አንዱ ለመገንጠል ምናምን ስለሆነ ያው በእርግጥ አሁን ላይ ምን ያህል እንዳሉ ይታወቃል። ከሁለት መቶ አንድ በላይ ናቸው። አሁን ደግሞ ተገነጣጥለው እስከ ሁለት መቶ ሀምሳም ሊደርሱ ይችላሉ። ምክንያቱም ያው ያው ጦርነት ሁሉ ለመገነጣጣል ስለሆነ ማለት ነው። እና በዓለም ላይ የሚገኙ ሀገራት ስብስብ ይታወቃል። በቃ በእርግጠኝነት ዛሬ ብንጠይቅ አሁን ኢንተርኔት ላይ ብንጠይቅ በቁጥር ልናውቅ እንችላለን። ይሄ አላቂ ስብስብ ነው። ይሄ ይሄ አላቂ ስብስብ ነው። አሁን እዚህ ጋር ከአስር የሚበልጡ የመቁጠሪያ ቁጥሮች ስብስብ ይላል። የሚበልጥ ነው። ከአስር የሚበልጥ ካለ ከአስር ጀምሮ እንግዲህ ይቀጥላል ማለት ነው። አደላ አሁን ለምሳሌ አስራ አንድ አስራ ሁለት አስራ ሶስት እያለ ይቀጥላል እነኚህ አልቆቢስ ናቸው። አሁን ይሄ አልቆቢስ ነው። የኢትዮጵያ የሰባተኛ ክፍል ተማሪዎች ስብስብ በሁለት ሺህ አስራ ሦስት ይታወቃል። ይህም እኮ አሁን ዳታ ላይ ዞር ብሎ ማየት ነው። ይታወቃል በቃ የሰባተኛ ክፍል ተማሪ ስንት ነበረ የሚለውን በቃ ዳታ ቤዝ ላይ ያለ ያንን ማየት ይቻላል። ይሄ አላቂ ነው፣ ምክንያቱም የሰው ቁጥር አልቆቢስ ሊሆን አይችልም። የሰው ልጅ ቁጥር ይታወቃል፣ ምክንያቱም ሰው ተወልዶ ስለሆነ የሚገኘው ማለት ነው። በአንድ ውስን መስመር ላይ የሚገኙ የነጥቦች ስብስብ ይላል። እዚህ ጋር ይሄ ነገር በአንድ ውስን መስመር እንግዲህ፣ ይሄ ነው ውስን መስመር። እዚህ ላይ ይህ መስመር እንግዲህ ለመመስረት የሚያስፈልጉ ነጥቦች ብዛት ለማለት ነው። እንግዲህ እዚህ ላይ ያሉ ነጥቦች ተቆጥሮ አያልቁም። ምክንያቱም እነኚህ ነጥቦች ናቸው እኮ ተገናኝተው፣ እነኚህ ነጥቦች ናቸው ተገናኝተው እንደዚህ በጣም ተጠባብቀው ምን የሆኑት መስመሩን የሰሩት አይደለም እንደዚህ አይነት መስመር የሰሩት ስለዚህ የነጥቦቹን ስብስብ ማወቅ አንችልም አልቆቢስ ነው በጣም ብዙ ናቸው በጣም ስለዚህ እነኚህ ነጥቦች ናቸው ምን ተገናኝተው እንደዚህ ቀጥ ያለ መስመር የሰሩልን ማለት ነው እና ይሄ አልቆቢስ ነው የሚሆነው ማለት ነው በአምስት እና ሰባት መካከል በአምስት እና ሰባት መካከል የሚገኙ ኢተጋማሽ ቁጥሮች ስብስብ ይላል። ኢተጋማሽ ኢተጋማሽ ማለት ለሁለት ያለ ቀሪ መካፈል የማይችሉ ማለት ነው። ማለት ለሁለት ሲካፈሉ ቀሪ አላቸው። አሁን ይሄ ለሁለት ሲካፈል አንድ ቀሪ አለው፣ ይሄም አንድ ቀሪ አለው። ስለዚህ በእነኚህ በሁለቱ መካከል ያለው ስድስት ነው። ስድስት ደግሞ ኢተጋማሽ አይደለም። ስለዚህ ሄ ባዶ ነው ማለት ነው። ሄ ባዶ ስብስብ ነው። ስለዚህ ያው አላቂ ነው ማለት እንችላለን። እዚህ ጋር ደግሞ በአንድ እና በሶስት መካከል የሚገኙ ክፍልፋዮች ስብስብ ይላል። ይህም ክፍልፋዮች በጣም ብዙ ናቸው። በአንድ እና በሶስት መካከል በእጅጉኑ እጅጉኑ በጣም ብዙ ናቸው። ለምሳሌ በቁጥር ጨረር ላይ እንደዚህ ብናይ እዚህ ጋር አንድ ብናደርግ እዚህ ጋር ሁለት እዚህ ጋር ደግሞ ሶስት ብናደርግ እዚህ ጋር አንድ ሁለት ዜሮ ነጥብ አምስት አለ ክፍል ፋይ አይደል እዚህ ጋር ደግሞ ስንት አለ ሁለት እኩል ቦታ ስንከፍለው ለማለት እኮ ነው ይሄ ደግሞ ይሄ አንድ ነጥብ አምስት ነው ይሄ አንድ ነጥብ አምስት ይሄ ደግሞ እዚህ ጋር ሁለት ነጥብ 5 ከዛ እዚህ ጋር ደግሞ ሁለት ነጥብ ሰባት 5 እዚህ ጋርስ ሁለት ነጥብ ሁለት አምስት እዚህ ጋርስ አንድ ነጥብ ሁለት አምስት እዚህ ጋርስ አንድ ነጥብ ሰባት አምስት እያልን አሁንም ይሄንን እየከፈልን እየከፈልን እየከፈልን እየከፈል በቃ ተቆጥሮ አያልቆ አልቆ ቢስ ናቸው ነኝ። ምክንያቱም ለምንድን ነው እንደዛ የሆነው ካላችሁ ይህን ንብብር ቁጥር ስለሆነ ማለት ነው። ንብብር ቁጥሮች ናቸው ነኝ። ንብብር ቁጥሮች ደግሞ ቅድም እንዳልኳቸው የንብብር የትኛው ቁጥር ስብስብ አልቆ ቢስ ነው። ይሄ ምክንያቱም ክፍልፋይ ክፍልፋይ የሚባሉት እነኚህ ናቸው፣ አይደለም ክፍልፋዮች እነኝ ናቸው። እዚህ ጋር በእነኝ መካከል ያሉትን ለማውጣት ብንሄድ እጅግ በጣም ብዙ ናቸው አይደል? እዚጋ አንድ አለ፣ እዚጋ ሁለት፣ እዚጋ ሶስት። ስለዚህ በእነኝ መካከል በጣም ብዙ ናቸው ያሉት ማለት ነው። ተቆጥሮ አያልቁም። ይህንን ሁሉ ክፍልፋይ ለማውጣት ጊዜ ይፈጅብናል፣ ደግሞም አይቻልም። በጣም ብዙ ናቸው። ክፍልፋ ላይ ደግሞ ምን ይላል? በአንድ እና ሶስት መካከል የሚገኙ ክፍልፋ ይሄንን አየን። እዚህ ጋር መ ስብስብ መ ስብስብ መ ይሄውና 2፣ 3፣ 5፣ 7 እያለ 19። እና ስብስብ ሰ ደግሞ የአስር ብዜቶች ከመቶ የሚያንሱ መቁጠሪያ ቁጥሮች ስብስብ ከሆነ ከዚህ በታች ያሉትን ፈልግ ይላል። ይህ ማለት ስብስብ መ ከተሰጠን እዚህ ጋር ይሄውና ስብስብ ሰ ደግሞ የአስር ብዜቶች ከመቶ ከመቱ የሚያንሱ ይላል። ስለዚህ አስር ብዜት ስንት ነው ከመቶ? የአስር ብዜት አስር ሀያ ሰላሳ አርባ ሀምሳ እያለ ዘጠና ድረስ ነው የሚሄደው ማለት ነው አይደለ። ስለዚህ የሚያንሱ የመቁጠሪያ ቁጥሮች ስብስብ። ስለዚህ ይሄኛው ለምሳሌ ስንት ነው? አርባ፣ ሃምሳ፣ ስልሳ፣ ሰባ፣ ሰማንያ፣ ዘጠና ነው። ሰማንያ ዘጠና እንደዚህ ነው አይደለም። ዘጠኝ ነው የሚሆነው ማለት ነው። የዚህኛው የሰ ዘጠኝ ነው የሚሆነው። የመደግመው ነው ስንት ነው የሚሆነው? ይሄ ብቸኛ ቁጥሮች ናቸው አይደለም? ብቸኛ ቁጥሮች ናቸው። መሀል ያሉትን መዘርዘር አለብን። አሁን እነማን ቀርቡ? ከሀያ በታች ያሉ ናቸው አይደለ፣ ብቸኛ ቁጥሮች ከሀያ በታች ያሉ ብቸኛ ቁጥሮች ናቸው። ስለዚህ ሁለት ሁለት አለ ሶስት፣ አምስት፣ ሰባት ቀጥሎ ማን ነው? ቀጥሎ ያሉትን ነጻፍና አንድ ላይ እንደመራችኋለን ማን ነው የሚቀራረውን እዚህ ጋ አስራ አንድ አስራ ሶስት አስራ ሰባት አይደለም፣ እነኚህ ናቸው የሚቀሩ ስለዚህ እንቁጠር፣ እናንተም ቼክ አድርጉት። አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ስለዚህ ይሄኛው ደግሞ ስንት ይሆናል ማለት ነው? ስምንት። ትክክል ነን። እዩት እስቲ።